እንጂ ትቀልጃለሽ። እባክሽ ኧረ እኔን በጣም ራስሽ ነኝ። እሺ በቃ እሺ፣ ችግር የለውም። ቢያንስ ይህንን ስራ ብለኝ እንጂ ብቻ አንተ ሰቃየኩ። አንተ ሙሽራ ምንም ነገር አትሰራም ደግሞ ያስ እየተዛዝ ቆያት መጣም እንዴ ነገ ትመጣለች። ግን ጋሺ ብቻሁትን ምንድነው ማገዝ ያለብን ወይ? እኔ ሉ ጎረቤትም የለ የእኔን ድካም አታስቡ። የእናንተን ወግና ማድረግ ማየት ነው። እኔ ደሞዝ የእውነት አባ ለደስታዬ እንደዚህ እየለፋ ስላለ በጣም አመሰግናለሁ አንተን የመሰለ አባት እማየን የመሰለ እናት ጽን የመሰለ አፍቃሪ ስለሰጠኝ ፈጣሪን በብዙ ነገር አመሰግነዋለሁ። ጋሺ በመጀመሪያ በኑሮ ደረጃ ያትቀበሉኝን ብዬ በማሰቤ ነው የአንዱን ላስተት የሰራሁት። አሁን ግን አባቴን አናግረው ስላሳመኑልኝ በጣም አመሰግናለሁ። አባት አይመሰገንም። ይልቅ አሁን ተነሱና ሂዱ። የት ለብሳችሁ ሂዱ፣ አንቺን ቤሎሽን፣ አንተም ሱፍን ተለኩ ሂዱን። እንግዲህ የዛሬውን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰቡን ቀጣውን ደግሞ የሰርጋቸው ቀን ይዤ ስለምመጣ ማለት ነው። የሰርጋቸው የድግሱ ቀን ይዤ ስለምመጣ ላይክና ሰብስክራይብ በማድረግ አብራችሁ የተከታተሉ ማለት ነው። እንግዲህ ኪራ ና ጽናት እዚህ ደረጃ ላይ ደርሰዋል ማለት ነው። ከብዙ ልፋትና ከብዙ ጭቅጭቅ፣ ከብዙ ስድድብ፣ ከብዙ መጣላት፣ ከብዙ ለቅሶ በኋላ እዚህ ደርሰዋል። ወደ ደስታ መጨረሻ ላይ እየደረሱ ነው ያሉት። የምትከታተሏቸው ና የምታውቋቸው ካላችሁ እንግዲህ በጣም ነው ደስ የሚሉት ነበረ ያኔ። በመሀላቸውም ጸብ ነበረ፣ ብዙ ነገር ነበረ። ኪራም ሌላ ልጅ እንዲያገባ ተደርጎ ነበር። ጽናትም ሌላ ልጅ እንዲያገባ ያችን ልጅ እንትን እያለች ነበረ፣ ለሱ እንዲላመዱ ውስጧ አርር እያለ ስለምትወደው ማለት ነው። ውስጧ አርር እያለ ከዛች ጋር እንዲላመዱ የምታደርግበት ጥረት ነበረ ማለት ነው። እና ማለትም ጽናት የቤት ሰራተኛቸው ስለሆነ አባትየው ደግሞ ሌላ ልጅ እንዲያገባ ነበረ የጓደኛው ልጅ እና ከዛች ልጅ ጋር እንዲላመዱ አድርጊያቸው ተብላ ነበረ። እንግዲህ ከኪራና ከጽናት ጋር ቤተሰቦቹ የመጋባትም ሆነ የምንም አላማ የላቸውም ነበረ ማለት ነው። ማለትም የቤት ሰራተኛ ስለሆነች እና አሁን ራሱ ጽናት ማለት ነው እንደዚህ ክብር ክብር ስለሰጣችሁኝ፣ ደረጃዋን ዝቅ አድርጋ ነበር የምታየው የቤት ሰራተኛ ስለሆነች ማለት ነው። ጽናት ክብር ስለሰጣችሁኝ ደረጃ ስለሰጣችሁኝ ከልብ ነው የማመሰግነው ያለችው አባትየውን። እሷ እንግዲህ የቤት ሰራተኛ፣ እነሱ ሀብታም ቀጣሪ ስለሆኑ፣ በቃ እንዴት ሰራተኛ ሆኜ ይህንን ልጅ እንድጋ እንዳገባ ፈቀዱልኝ ነው የምትለው። እንደዚህ አይደለም። የሰው ልጅ ማለት ነው የአርባ ቀን እድል ነው ይላሉ። አንጥስ የስትኝ የታደርሽው ነው የሚባል ነገር አለ። እና አላህ እንግዲህ ስንወለድ ጀምሮ እማን ጋር እንደምንኖር፣ እምን አይነት ኑሮ ላይ እንደምንኖር፣ እንዴት ሆነን እንደምናልፈው በቃችን ዱንያ እሱ ተጽፎ መጥቶልናል። ገና ስንወለድ ማለት ነው ተጽፎልናል። ስለዚህ እራሳችንን ዝቅ አድርገን ማየት የለብንም። አላህ ምን ይሳነዋል? ውላይ ከመዳን ቤት ማለት ነው ውልቅ አድርጎ ጥሩ ሀብታም ባሎ እየሰጠናል። ጥሩ ትዳር በቃ ከትንሽ ተነስተን ደግሞ ትልቅ የምንሆንበትን ደህና ነገር ላይ እንድናርፍ። ባል ደግሞ ማንም ነገር ያጣ ነው፣ ልጅ ያጣ ነው፣ ንብረት ያጣ ነው፣ ሀብት ያጣ ነው ላይ ተስፋ እንዳትቆርጡ ማለት ነው። ተስፋ እንዳትቆርጡ በቃ እነሱን አይታችሁ። ስለዚህ መጨረሻ ላይ መጀመሪያ ላይ በጣም ነበረ እንግዲህ ኪራ የተጫወተባት መጨረሻ ላይ ደግሞ እሱ እየወደዳት እየወደዳት እየወደዳት መጣ። በቃ በፍቅሯ ወደቀ ማለት ነው፣ አፈቀራት። መጨረሻም እንግዲህ አባትዮው ደረሰባቸው ሲሳሳሙ ምናምን። የለም ነበር ቤት ውስጥ በቃ ምንም መደረግ አይችልም። ማለት ፈቀደላቸው ማለት ነው እንዲጋቡ ፈቀደላቸው። አባቷም ተጠየቀ፣ ተፈቀደ ማለት ነው። የጽናት አባት ፈቀደ። የኪራባት ጠይቆት ማለት ነው። አሁን ይሄውና ወደ ቪሎ ገዘታ ሄደው እንደዚህ ለብሰው መጥተዋል። ሰርጋቸውን ደሞ በቀጣይ በቀጣይ ደሞ ነገ ሰርጋቸውን ታያላችሁ ማለት ነው። ይሄን ቪዲዮ ላይክና ሰብስክራይብ እያደረጋችሁ አብራችሁን ተከታተሉ እንላለን። እኔ ጽናት ደስ ነው ያለኝ ማለት ነው። ውለዱ ክበዱ። መጨረሻቸውን ደግሞ እናያለን ማለት ነው። ውለዱ ክበዱ። ከምር በጣም ነው ደስ ያለን። ከብዙ ነገሮች በኋላ እንደዚህ ተፈቅዶላችሁ ደስ እንዳላችሁ እኔ ደስ ብሎኛል። ደስ የማይለው ሰው መቼም ምን እንጃ፣ ይሄ የሆነ በቃ ነገር ያለበት ሰው ነው ማለት ነው። እና ባንም ደስ አላችሁ ባንም ተፈቀደላችሁ። እኔ ግን ሲመስለኝ የኪራ አባት የፈቀደው ወዶ ሳይሆን በግዱ፣ ልጃቸው አንድ ልጃቸው እንግዲህ ኪራ እሷ ስለወደደ ተጠየቀ። አወደ ወዳታለሁ አለ። እሷንም እንደዛው ሲጠይቃት አባትዮ ዮ አዎ ወደዋለሁ አለች። በቃ ተተዋደዱ ምንም ማድረግ አልችልም አለ። ኪራም ብሏል እኔ ልጄ እኔ እኔ የወደኩት ነው የሚወዱት ችግር የለውም ብሎ ነበረ እንዲያገባላቸው ይወዳሉ። እናትየዋ ደግሞ በጸና ሕመም ላይ ናትና ካንሰር በሽታ ታማለች አላ ስለዚህ ሳልሞት ልጄን በቃ የልጄን ዓለም ነው የማየው እያለኝ ስለሆነ አባትየው ደግሞ ወዶ ሳይሆን በግዱ ፈቀደና ማለት ነው። አሁን እንዲጋቡ ያደረገው ቶሎ ቶሎ ቶሎ ቶሎ እየቸኮለው ራሱ ጽናትም ኪሮቤልም እንትን ብለዋል ማለት ነው። ምንድነው የተጣደፈበት ምክንያት ብሎ ነበረ። ኪራም ራሱ አልገባኝም፣ የሆነ ነገር አለ የተደበቀኝ እያለ ነበረ እንግዲህ ካገባ በኋላ ሊነግሩት ይሆን ይችላል፣ አይታወቅም። የእናቱን ህመም አልተነገረውም ማለት ነው፣ ደብቀዋል። በዚህ ምክንያት ነው ዋናው የተሯሯጠው ሰርጋቸው ማለት ነው። እና ተቻኩላል፣ ሰርጋቸው በጣም የተሯሯጠው እናትየዋ ሳልሙት አላቅም፣ ነገ ልሙት፣ ዛሬ ልሙት እያለች ነው ቶሎ ብሎ እንግዲህ። የልጇን አለም ልታይ ነው ማለት ነው። እንግዲህ የሰርጉ ቀን እኔ ማየት የናፈቀኝ ማለት ነው እናትየዋ መታምን ትላለች ምን እንደምትል ማለት ነው። እኔ እንጃ። ኪራ የእናቱን ህመም የሰርጉ ቀን ይነገራል ወይንስ እንዴት ነው? እናቱ ታማ ሲያያት ኪራ የሚያውቀው እንግዲህ አያቱን ልታስታምም እንደሄደች እናቷን ማለት ነው እንደሄደች ነው የሚያውቀው እንጂ እናቱ እንደታመመች አያውቅም። ስለዚህ እኔ ምን ላይ ምን እንደሚሆን አላውቅም እና እንግዲህ የነፅናት ሰርግ ይሄን ይመስላል። እንግዲህ አላገባችሁም አላህ ይዘውጫችሁ አግብታችሁም ልጅ የሌላችሁ አላህ ይስጣችሁ። እንዲሁ በቃ ያሰባችሁትን ማለት ነው አስባችሁ ያጣችሁትን ሁሉ አላህ ይስጣችሁ። እንዲሁ ሌላ ምንም አይደለም። እንደ በቃ ላይ ተፋቅራችሁም እንደነኪራ እግራ የተጋባችሁ ተጋባችሁ፣ ቤተሰብ አልፈቅድ ፈቅድ ብሏችሁ እንቢያላችሁ አላህ ይፍቀድላችሁ ነው እሺ ብለው ተዋዳችሁ የምትጋቡ ያደርጋችሁ ማለት ነው። እንደነዚህ እንደ ልጆች እንደዚህ እንግዲህ በቃ በደስታ ተውጠዋል። ሙዚዎቹ ራሱ ሄደው ምናምን በቃ ልብስ እየመረጡ ነበረ። ልብስ እየመረጡ የሚዜ ልብስ እየለመረጡ ነው። የጽናትን ጓደኞች ማለት ነው። በጣም ትልቅ ነው ያሉት ጽናት እንድታገባ እንግዲህ። የቀረችው ደግሞ ያችኛዋ ጓደኛቸው ናት። እሷ ደግሞ አንድ ልጅ ቤት ውስጥ አለ እንግዲህ። በትልቅ ሰርግ ውስጥ ትንሽ እየሰርግ ትገኛለች የሚባል ነገር አለና የነዛን ሰርግ ደግሞ እንጠብቃለን። እነዚህ ሁለት ጥንዳች ጥንዶች ማለት ነው ሲተቃቀፉባት ምናምን ፊልም ሲያዩ ምናምን በጣም ትምት ቀና ልጅ ነበረች ና የሆነ ወንድ ደግሞ እነ ኪራ ቤት መጥቷል እንዲያውም ዛሬ ቁርስን ና የምሰራው ሲል አይቸዋለሁኝ እሷ ና እሱ ደግሞ እንደሚጣመሩ እርግጠኛ ነኝ እኔ ማለት ነው ይጋባሉ ከሰሞኑ ማለት ነው ደግሞ የነሱንም እናያለን የእነሱንም ሰርግ ይዘውጫችሁ በጣም ነበር እውነት አልጋዋ ላይ ተኝታ የኔ ብቸኝነት ብቸኝነት እስከመቼ ድረስ ነው ከምር በጣም ነው ልቤን ነካችኝ ላይ